ፈረንሳይ የኒውክሌር ተሸካሚ አውሮፕላኖቿን ወደ ጀርመን ድንበር አስጠጋለሁ ባለች ማግስት ብሪታንያም እኛም አለን ኒውክሌር እያለች ነው። ጠቅላይ ሚኒስትር ሪክ ስታርመር በኒውክሌር ተሸካሚ ሰርጓጅ መርከብ ተገኝተው ልዩ ጉብኝት አድርገዋል። ቫንጋርድ የተባለችዋ የጦር ሰርጓጅ መርከብ ለ200 ቀናት ያህል በባህር ውስጥ ቅኝት ስታደርግ ከቆየች በኋላ ወደ ሀገሯ ተመልሳለች። ለዚህን ያህል ቀን ስምሪት በመውጣትም በብሪታንያ ባህር ኃይል ታሪክ አዲስ ታሪክ ጽፋለች። ጠቅላይ ሚኒስትሩም ዴ ዜሮ እየተባለ በሚጠራው የመቆጣጠሪያ ክፍል ውስጥ በመግባት በአስርተ ዓመታት ጊዜ ውስጥ የመጀመሪያው የሀገሪቱ ጠቅላይ ሚኒስትር ሆነዋል። አሜሪካ ከሩሲያ ጋር ተለሳልሳ ከለላዋን ታነሳለች በሚል ግምት አውሮፓ ከፑቲን ራሱን ለመከለል ላይታች እያለ ነው። የአውሮፓን ሕብረት በቀኝ ብላ የወጣችው ዩናይትድ ኪንግ ደምም ለአውሮፓ ሰላም እተጋለሁ ብላለች። ከጉብኝታቸው በኋላ ለጋዜጠኞች ምልከታቸውን ያጋሩት ስታርመር ክሬምሊን እኛን የሚያከብረን ጠንካራ የኒውክሌር ጦር መሳሪያ ባለቤት በመሆናችን እና ለኔቶ ባለን ቁርጠኝነት ነው ብለዋል። በራሳችን አቅም የተገነቡና ብቃት ያላቸው ዘመኑን የሚመጥኑ መሳሪያዎች አሉን ሲሉም ተናግረዋል። ምናልባት የኒውክሌር መሳሪያዎቿ አርጅተዋል የተባለችውን ፈረንሳይ በቀኔ ሸንቆጥ ማድረጋቸው ይሆን እንዴ ያሉም አልጠፉም። የኒውክሌር ባለስቲክ ሚሳይሎቻቸው የዛሬ ብቻ ሳይሆኑ የነገም መሆናቸውን አንስተዋል። ጠቅላይ ሚኒስትሩ የኒውክሌር ተሸካሚ ሰርጓጅ መርከባቸውን መጎብኘት ያስፈለጋቸውም ለምን እንደሆነ ግልጽ ነው። አንድ ሩሲያ ከዩክሬን አልፋ ብትመጣ እንመክታታለን ለማለት ሲሆን፣ ሁለት በዩክሬን ሊልኩት ካሰቡት ጦር ጋር ይገናኛል። በኖርዝውድ ከፈረንሳይና ከሌሎች አገራት ወታደራዊ መሪዎች ጋር ዝግ ስብሰባ የምትቀመጠው እንግሊዝ የዩክሬን ጦርነት የሚያበቃበት ሁኔታ እጅግ አሳስቧታል። ጦርነቱ በወረቀትና ፊርማ ሲደመደም ዋስትና ሰጪ ኃይል አለ ወይ ተብሎ ቢጠየቅ መልስ የለም። አሜሪካ እንደሆነች እጇን እያነሳች ነው። በኔቶ ማዕቀፍ እንዳይባል፣ ኔቶ ከሩሲያ ጋር ቢታኮስ ሦስተኛው የዓለም ጦርነት በፊሽካ መጀመሩ ነው። እናም እንግሊዝና ፈረንሳይ የሰላም አስከባሪ በሚል የዳቦ ስም ወደ ዩክሬን ጦር ለመላካ ሲረዋል። ይህንን በአደባባይ መናገር ከጀመሩም ቆዩ። እንደውም የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የሰላም አስከባሪ ኃይልን በተመለከተ ወደ አፈጻጸም እየሄድን ነው ሲሉ ይፋ አድርገዋል። ይህ ደግሞ ሩሲያን ክፉኛ እንዳስቆጣ የታወቀ ነው። ክሬምሊን ሰላም አስከባሪ ተብሎ መልከጥፉነቱ የተሸሸገለት ኃይል ጭምብሉ ሲገለጥ ኔቶ መሆኑን ጠንቅቆ ያውቃል። እንግሊዞች ግን አሁንም መልከጥፉ ተግባራቸውን በስም ከመደገፍ ወደ ኋላ አላሉም። የሰላም አስከባሪ ነው ያሉትን ኃይል የፈቃደኞች ጥምረት ኮዋሊሽን ኦፍ ዘ ዊሊንግ እያሉት ነው። በዚህ ኃይል በትንሹ ሀያ የሚሆኑ ሀገራት ጦራቸውን እንደሚልኩ ቢቢሲ ዘግቧል። ጦሯን ለማደራጀት ሰማይ እየቧጠጠች የምትገኘው እንግሊዝ ያልተጠበቁ እርምጃዎችንም እየወሰደች ትገኛለች። ከእነዚህ ውስጥ አንደኛው በመከላከያ ሚኒስቴር ስር የጦር መሳሪያ ክፍል ያቋቋመችበት ነው። የጦር ክፍሉ መቋቋሙ ግን ብቻውን ለግርምት በቂ አይደለም። ይህንን ክፍል እንዲመራ የሚመደበው ሰው የሚከፈለው ደሞዝ ግን እጅግ አነጋጋሪ ሆኗል። የአዲሱ መሪ ደሞዝ ከእንግሊዙ ጠቅላይ ሚኒስትር ደሞዝ በእጥፍ የሚበልጥ እንደሆነም ታውቋል። የእንግሊዝ የሲቪል አገልግሎት የሀገሪቱ የጦር መሳሪያዎች ዳይሬክተር ለመሆን መወዳደር የምትፈልጉ ተመዝገቡ ሲል ባወጣው የሥራ ማስታወቂያ ላይ ነው ይህ የታየው። የጦር መሳሪያ ዳይሬክተሩ የሀገሪቱ ጦር መታጠቅ የሚፈልገውን የጦር መሳሪያ በአግባቡ እንዲታጠቅ የማድረግ ኃላፊነት ተጥሎበታል። የጦር መሳሪያ አምራች ኢንዱስትሪውን ከመንግስትና ከመከላከያ ተቋማት ጋር የማስተሳሰር ግዳጅም አለበት። ለዚህ ደግሞ በዓመት 519 ሺህ ዶላር ገደማ ይከፈለዋል ተብሏል። የእንግሊዝ ጠቅላይ ሚኒስትር የሚከፈለው ግን በዓመት 220,000 ዶላር ገደማ ነው። የሀገሪቱን አለቃ በእጥፍ ደሞዝ የሚያገኘው የጦር መሣሪያ ዳይሬክተሩ አፈጻጸሙ እየታየ የ60 በመቶ ቦነስ ሊከፈለው እንደሚችልም ተገልጧል። የሀገሪቱን የጦር በጀት ለመጨመር እየሠራች ያለችው ለንደን ገንዘቡ ሲጨመር የሚባክኑ ሳንቲሞች እንዳይኖሩም ጭምር ነው፣ አዲሱ ዳይሬክተርና ክፍላቸው ያስፈልጋሉ ያለችው። አሁን ላይ 2.3 በመቶ የሚሆነው የእንግሊዝ ዓመታዊ ምርት ወደ ጦሩ ይሄዳል። በ2027 ግን ይህ ቁጥር ወደ 2.5 በመቶ እንደሚያድግ ይጠበቃል። ወታደራዊ በጀትን ከፍ አድርጎ የጦርን አቅም ማሳደግ የኔቶ ሀገራት እየገፉበት ያሉበት መንገድ ነው። በዚህ ረገድ ከፍተኛ ምርት አሳይታለች የምትባለዋ ፖላንድ ስትሆን ወታደራዊ በጀቷን ከአመታዊ ምርቷ አራት በመቶ እንዲቆነጠረ በማድረግ ፈርቀዳጅ ሆናለች። በ2014 እንደ አውሮፓውያን አቆጣጠር ከአመታዊ ምርታቸው 1.4 በመቶ የሚሆነውን ብቻ ለጦራቸው ሲመድቡ የነበሩት አውሮፓዎች ከአስር ዓመት በኋላ ማለትም በ2024 ቁጥሩን ወደ ሁለት በመቶ ከፍ አድርገውታል። አሜሪካ 3.4 በመቶ የሚሆነውን ዓመታዊ ምርት ወደ ፔንታገን እንደምትልከው ይታወቃል። የአብዛኞቹ የአውሮፓ ሀገራት የበጀት ጭማሪ ከዩክሬኑ ጦርነት ጋር በቀጥታና በተዘዋዋሪ የተገናኘ እንደሆነም የታወቀ ነው። በሌላ በኩል የየመኖቹ ሁቲዎች የአሜሪካን አነጋጋሪ ድሮን መጥተው መጣላቸውን አሳውቀዋል። ዋናው ቁም ነገር ግን ይሄ ብቻ አይደለም። አንሳር አላህ እየተባለ የሚጠራው የሰነአው ገዢ የአሜሪካንን ድሮን ሲጥል ይህ የመጀመሪያው አለመሆኑ ነው። የተለያዩ ቁጥሮች 16 ሲሉ መዝግበውታል፣ የተጣሉትን ድሮኖች ብዛት። ይህ በየመን ሰማይ ላይ እንደ ጉም እየተነነ ያለው ኤምኪው9 ሪፐር ድሮን ውድ ከሚባሉ የአሜሪካ ድሮኖች መካከል አንደኛው ነው። አንዱ ነጠላ ድሮን በትንሹ 56.5 ሚሊዮን ዶላር እንደሚያወጣ ይገመታል። ይህ በዋናነት ለቅኝት አገልግሎት እየዋለ የሚገኘው ድሮን ከፍተኛ የቴክኖሎጂ ርቀት ከሚታይባቸው ድሮኖች አንደኛው ነው። 56.5 ሚሊዮን ዶላር ዋጋው በ16 ሲባዛ 900 ሚሊዮን ዶላር መድረሱ ደግሞ አሜሪካ ምን ያህል እንደከሰረች አመላካች ሆኗል። ይህ ማለት የአሜሪካ ግብር ከፋዮች እስራኤልን ለመደገፍ ከሁቲዎች ጋር በገቡበት ፍልሚያ ምክንያት ለአንድ ቢሊዮን ዶላር አስር ጉዳይ የሆነ ገንዘብ ከስክሰዋል ማለት ነው። የአስራ ስድስተኛውን የአሜሪካ ድሮን መውደቅ ለየት የሚያደርገው በዘመነ ዶናልድ ትራምፕ የወደቀ የመጀመሪያው ድሮን መሆኑ ነው። እንደ አዲስ የተቀጣጠለው የጋዛ ጦርነት ዳግም አሜሪካን ወደ ፍልሚያ ሜዳ መልሷታል። የተኩስ አቁም ስምምነት ተደርጎ እፎይ ብሎ የነበረው የጋዛ ሕዝብም አሁንም የእስራኤል ጀቶች በሚጥሏቸው ቦምቦች እየሞተና እየተሰደደ ይገኛል። የሐማስንና የፍልስጤም እስላማዊ ጅሃድ ታጣቂዎችን ደመሰስኩ የምትለው እስራኤል ደግሞ ጥቃቷን አፋፍማለች። የኔትዛሪም ኮሪደርን መልሳ በእግረኛ ጦሯ የገባችበት ቴል አቪቭ በአየርና በምድር የታገዘ ዘመቻ ከፍታለች። ሐማስ ለድጋሚ የተኩስ አቁም ስምምነት ፍላጎት አላሳየም የምትለዋ እስራኤል ይህንኑ ምክንያት ለዘመቻዋ ለጥፈዋለች። በጋዛ የተለኮሰው እሳት ያቀጣጠለው ምዕራብ እስያ ሁቲዎችን ዳግም እያሳተፋቸው ይገኛል። ሁቲዎች ወደ እስራኤሉ ቤንጎሪዮን ዓለም አቀፍ አየር ማረፊያ ባሊስቲክ ሚሳይሎችን በማውረድ ለፍልስጤም ያላቸውን አጋርነት አሳይተዋል። የቡድኑ መሪ አብዱል መሊክ አልሁቲ ፍልስጤሞችን የወረረችው እስራኤል እስኪበርድላት፣ እኛም ጥቃት አናቆምም እያሉ ነው። የእስራኤል ጦር በበኩሉ የተወነጨፉበትን ሚሳኤሎች በአየር መከላከያ ስርዓቶቹ ተጠቅሞ ማክሸፉን ይፋ አድርጓል። የሁቲዎችና የእስራኤል ፍልሚያ ከሁለት ወራት በኋላ የተከሰተ ክስተት ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁቲዎች ላይ ብርቱ እርምጃ ይወሰድ ዘንድ ፔንታገንን ማዘዛቸውም የሚታወስ ነው። የቀድሞው የአሜሪካ ፕሬዚዳንት ጆ ባይደን በስሱ ለኮፍ እያደረገ የተዋቸውን ተዋጊዎች አጥብቄ እመታለሁ ነው የሚሉት ትራምፕ ፕሬዚዳንቱ ሁቲዎች እስራኤልን በማጥቃታቸው ቀይ ባህርን በመረበሻቸው እንደሚመቱ ዝተዋል። አይደለም እነርሱ ከጀርባቸው ያለችው ኢራንን ብትሆን አይቀርላትም ሲሉም ፎክረዋል። እስራኤል ከሐማስ ጋር የገባችበት ጦርነት በርካታ ጠላቶቿ በአንድ ላይ እንዲሰለፉባት ምክንያት እንደሆነ ይታወቃል። እስራኤል በራሷ አቅም ከታጠቀችውና ከአሜሪካ በገፍ ተጭነው በደረሱላት መሣሪያዎች ታግዛ ጋዛን ስትደበደብ ጠላቶቿ ከየጎሬው መውጣታቸው አይዘነጋም። ሶሪያ፣ ኢራቅ፣ የመን፣ ሊባኖስ የሚገኙት ኃይሎች ተባብረው በኢራን ድጋፍ እየታጀቡ ጥቃቶች ከፍተውባት ቆይተዋል። ጦርነቱ በተፋፋመ ሰሞን ፍልስጤምን ጨምሮ ኋላ ላይ ኢራን ስትካተት በትንሹ ከስድስት አገራት ከባባድ የድሮንና የሚሳይል ጥቃቶች መጥተውባት እንደነበረም ይታወሳል። ይሁንና በጊዜ ሂደት ሐማስ ላይ ጫና በርትቶ ቡድኑ ወደ ተሳዳጅነት ገባ። ጠንካራው ሂዝቦላህም እንቁ መሪዎቹን አጥቶ ሊባኖስ ቤሩት ድረስ የዘለቀው ድብደባ አቅሙን አዳክሞት እጁን ሰብሰብ አደረገ። በሶሪያ የበሽር አላሳድ መንግሥት ወደቀና እስራኤልን የሚመቱ ኃይሎች ከሶሪያ እንዳይነሱ ጋሬጣ ሆነ። የኢራቅ ኃይሎችም ከባግዳዱ መንግሥት አታጥቁ የሚል ጫና በረታባቸው። ኢራንም የቀጥታ ጥቃቶቿን ቆጠባ አደረገች። በዚህ መሃል ጠንክረው ሳይበገሩ የቆዩት ሁቲዎች ናቸው ማለት ይቻላል። በአሜሪካና እንግሊዝ የጦር ጀቶች ቢደበደቡም፣ ከእስራኤል ጥቃት ቢደርስባቸውም፣ ራቅ ያለው መልከዓ ምድራቸው መልካም ከለላ ሆኖላቸው ጥቃታቸውን መቀጠል ችለዋል። የአሜሪካ የጦር መርከቦች ላይ ሳይቀር ከፍተኛ ጫናም ፈጥረዋል። ይሁንና ጨከን ያለ አቋም ይዘው በመጡት ትራምፕ እስካሁን አልተፈተሹም። ከዚህ በኋላ የሚጠብቃቸውን ጥቃት ምን ያህል ይቋቋማሉ የሚለው ግን ትልቅ ጥያቄ ነው። ጋዛን አይዞሽ እያሉ የቀጠሉት የመኖቹ አቅማቸው ቢዳከምም የፍልስጤምን ጥያቄ አንግቦ ልክ እንደ እነርሱ የሚታኮስ ሌላ ቡድን ምናልባት ሌላ ቦታ ላይ መፈጠሩ ግን የሚቀር አይመስልም። ያለፉት ሰባ አምስት ዓመታት ይህንን አሳይተዋልና።